አሰላሙ አለይኩም ወረህመቱላሂ ወበረካቱ፣ እንደምን አላችሁ? ወዲ ምትላትዮ ቤተሰቦች፣ እኔ ያለው አልሐምዱሊላህ። ለዛሬ ይዤላችሁ የመጣሁት የዶናት አሰራር ነው። የሚያስፈልገን ያው በምትፈልጉት አክል መጠን እንደዚህ ዱቄት ታዘጋጃላችሁ። ጨው፣ ቤኪንግ ፓውደር፣ ሱካር እንዲሁም ደግሞ እዚህ ጋር የምትመለከቱት እርሾ እና ሱካር ለብ ባለ ወተት አድርጌ ወይም ደግሞ ውሃ አድርጋችሁ ቢያንስ አምስት ደቂቃ ታስቀምጡትና ኮፍ ሲል እንቁላል መጨመር ከፈለጋችሁ አንድ እንቁላል ጨምራችሁ እንደዚህ ትመቱታላችሁ ማለት ነው። እዚህ ጋር ሱካር በመጠኑ ትጨምራላችሁ። እኔ በትልቁ ሶስት ከግማሽ ማንኪያ ነው የጨመርኩበት ብዙ ስለሆነ ማለት ነው። እንዲሁም ደግሞ በሻይ ማንኪያ ግማሽ የሚሆን ቤኪንግ ፓውደር፣ እንዲሁም ደግሞ ትንሽዬ ጨው ይህንን ያዘጋጃችሁትን እንደዚህ ትቀላቀሉታላችሁ ማለት ነው። ካልፈለጋችሁም ለብ ያለ ውሃ አዘጋጅታችሁ እያቦካችሁትም ማለት ትችላላችሁ። እርሾውንም ደረቁን ጨምራችሁ፣ ግን ደግሞ እንደዚህ ስታረጉ ሊጡ ለስለስ ይላል። እንዲሁም ደግሞ በወተት ስታወኩትም ከውሃ እየተሻለ ነው ማለት ነው። ከዛ በደንብ ካሽታችሁ በኋላ እንደዚህ ትንሽ ጊዜ ተጨምሩትና ተመልሳችሁ በደንብ ታሽታላችሁ ማለት ነው። ማሽን ካለ ያው እንግዲህ በማሽን ማውካት ትችላላችሁ። እኛ ቤት ደግሞ ማሽን የለም፣ ያው እጄ ነው ማሽን በሉት። እንደዚህ በደንብ ታውቃላችሁ፣ ልክ እንደ ዳቦ ማለት ነው። በጣም ነው ያሸሁትኝ ግን ደሞ ያው ቪዲዮ እንዳይረዝም ያቆራረጥኩኝ ማለት ነው። ደረቅ ሆኖ ወንትን ካላችሁ ደግሞ እንደዚህ ውሃ እየነሰነሳችሁ እያቦካችሁ እየነሰነሳችሁ እያቦካችሁ፣ በጣም ነው ሊጡ ለስለስ የሚለው። ዶናቱም ራሱ ልክ እንደ ማጣም ነው የሚሆነው ማለት ነው። እንደምትወዱት ተስፋ አድርጋለሁኝ። ለቻናል የአዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ ማድረግ አትርሱ። ለምታበረታቱኝ ጀዛኩምላ ኸይረን አመሰግናለሁኝ። ብዙ ጊዜ ብዙ ቪዲዮ ቶሎ ቶሎ አለቅም ስለማይመቸኝ ነው እና ይቅርታ ጠይቃለሁ፣ ማለት ነው ውድ ቤተሰቦቼ። ከዛ በደንብ ካቦካችሁት በኋላ ከላይ እንደዚህ ትንሽ ይዘው ታደርጉና ታ እንደዚህ ታደርጉታላችሁ ማለት ነው። ከስርም ኩፍ ሲል እንዳይዘው እንደዚህ ታደርጉና ታስቀምጡታላችሁ። ኩፍ ካለ በኋላ ደግሞ ይህንን ይመስላል። እንደ የሙቀቱ ነው። ቢያንስ ሰላሳ አምስት ደቂቃ 25 ደቂቃ አርባ ደቂቃ ይወስዳል። ኮፍስኪል ማለት ነው። በዚህ መልኩ ሁለት ቦታ አድርጌዋለሁኝ። ከዛ ደግሞ እንደዚህ ከዳመጥኩትኝ በኋላ በወፍራሙ ብርጭቆ በብርጭቆ ነው እንትን ያልኩት እናንተ የዱናት መቁረጫ ካላችሁ በሱ መቁረጥ ትችላላችሁ። ስለሌለ በውሃ ብርጭቆ ነው እኔ እንደዚህ የቆረጥኩትኝ ማለት ነው። እንዲሁም ደግሞ ይሄ ትንሹ የሀይላንድ ክዳን ነው። በነገራችን ላይ ለኢትዮጵያ በጣም አሪፍ ነው። አንዳንዴ የአረብ ሀገር ሆናችሁ ድሃ ሆነው ብዙ የተሟላ እቃ የሌለበትን አይምሯችሁ ላይ አንዳንድ ነገር እንድትፈጥሩ ያደርጓቸዋል ማለት ነው። እና ይህንን እኔ በግምት እንትን ያልኩት ነገር ነው። እንደምትወዱ ተስፋ አደርጋለሁኝ። ለወደፊትም ሀገሬ ስገባ ዶናት መስራት ካማረኝ እንደዚህ እሰራለሁ ማለት ነው። መቁረጫ የለኝም ምናምን አለ፣ ልማስባችሁታል። በዚህ መልኩ ሁሉንም እንደዚህ ዳምጭ አለሁኝ፣ ማለቴ እንደዚህ አዘጋጅቼዋለሁኝ። እና ደግሞ ሌላውን እንትን እያላችሁ ሌላኛው ደግሞ እንደዚህ ፌስታን ከድናችሁ ወይ ደግሞ ሱፍራ እንደዚህ ከድናችሁ፣ የሆነ ካለ ከላይ እንደዚህ ፎጣ ነገር ጣል ታደርጉበታላችሁ። ሌላኛው እንትን እስከየትሉ ድረስ ትንሽ ኩፍ እንዲል ማለት ነው። እኔ በነገራችን ላይ በጣም ብዙ ነው። ሌጡ ሰው ጋር መሄድ ስለነበረ በጣም ብዙ ነው። እናንተ ደግሞ የእቤት ውስጥ ከሆነ ትንሽ ከሆነ ይህን አክልም አያቆያችሁም አያደግማችሁም ማለት ነው። ቪዲዮ በጣም ረጅም ነበረ ለእናንተ እንትን እንዲላችሁ ብዬ ቆርጬው ነው ማለት ነው። ስዳምጡት እንደዚህ በወፍራሙ መሆን አለበት። ቀጭን ከሆነ ስጠብሱት ይደርቃል ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። እንደዚህ ጫነ ስትሉ ትንሽ ጉልበት ይጠይቃል ማለት ነው። እንግዲህ በዚህ መልኩ ጨርሻለሁኝ። በጣም ብዙ ነው። በነገራችን ላይ ማለት ነው ከሚባል በላይ ወላሂ፣ ያው ይሄ ከረመዳን በፊት የቀረጽኩት ነው። እንትን ለማለት አልተመቸኝም። ከዚህ እንዲህ፣ ከዛ እንደዚህ እንጠብሰዋለን ማለት ነው። እንደዚህ ዘይቱ ሲግልልን እንደዚህ እንጠብሰዋለን ማለት ነው። እና ደግሞ አርጋችሁ ዞር እንዳትሉ ደህና፣ ልክ እንደ ውጪ እንዲሆንላችሁ እዛ ሆናችሁ መገለባበጥ አለባችሁ ማለት ነው። አያችሁት? እንዴት እንደሚያምር ወላሂ እንደምትወዱ ተስፋ አደርጋለሁ። በአካል በጣም ነበር የሚያምረው። ቪዲዮ ላይ ምን ሆኖ እንደሆነ አላውቅም፣ ትንሽ ደብዘዝ ብሏል ማለት ነው። እንደምትወዱት ምንም ጥርጥር የለኝም። እንዲሁም ደግሞ ለቻናል ያደሱ ከሆናችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ በዚህ መልኩ ጨርሻለሁኝ። ከዛ ደግሞ እንትን አንጥፌ ትሪ ላይ ክሊኒክስ ወይም ደግሞ መንዲል የሚባለውን እሱን ሶፍት አንጥፌ ትሪ ላይ አድርጌዋለሁኝ። ዘይቱ ጠፈፍ እንዲል ማለት ነው። ልክ እኔ ባሳየኋችሁ መልክ ከሰራችሁት ወላሂ ሁሌ ነው ዶናታችሁ የሚወዱላችሁ ማለት ነው። እና በስልክ እንደዚህ ትንሽ ከለሩ እንትናለ እንጂ ወላሂ በአካል በጣም ነበረ የሚያምረው። በአቀርብም ማብራት ባበራው ምንም ብል የዶናቱ ያለው ከለር ሊያሳየኝ አልቻለም። ከዛ ደግሞ እዚህ ጋር የተፈጨ ሱካር እንደዚህ ታደርጉታላችሁ ማለት ነው፣ አንዱ ጎኑ። ከዛ አያችሁት፣ እንደዚህ ታዘጋጃላችሁ ማለት ነው። ይህንን ይመስላል። እንዳወደዳችሁ ተስፋ አደርጋለሁኝ በጣም ቆንጆ እና አሪፍ ዶናት፣ ወላሂ በጣም ነው የሚወዱላችሁ። ምክንያቱም አረቦች አንድ ያዩት ነገር ውስጡ ይሄንን ይመስላል። ሴትዮ ወዳው ሁሌ ነው ስሪ የምትለኝ ማለት ነው። እና በነገራችን ላይ እኔ የምሰራቸው ምግቦች በአረብ ተወዳጅ ናቸው። ና ሞያዬን ብትማሩ ላለሁኝ ያው ከና ከእናንተ ተሽዬ ሳይሆን ወደ ቪዲዮ የሌሎችም ሌላውም ቪዲዮ ብታዩ እንደምትወዱ ተስፋ አደርጋለሁኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስለተከታተላችሁኝ አመሰግናለሁ።